ውድ ቤተሰቦቼ የግሪሲሪ ፋሚሊዎች ማለት ነው። እንግዲህ አብርሽና ሩታ ዱባይ አልገቡም፣ እነ ዳኒ ዱባይ አልገቡም፣ መናፈሻ ቁጭ ብለው ነው ፎቶም ቪዲዮም የሚለቁላቸው እና ለበጎች እየተጫወቱባቸው ነው እያላችሁ ነበር አንዳንዶች ማለት ነው። ግን በዚህ አጋጣሚ አሁንም የማታምኑ አላችሁ ማለት ነው። እንግዲህ እኛ ቪዲዮ አልተለቀቀልንም ነበር። ትላንትና ዳኒ ቤት በጣም ከመሸ በኋላ ነው ቪዲዮ የተለቀቀ ማለት ነው። የትላንትና ቪዲዮ እንዴት አያችሁት ማለት ነው? እውነት ለመናገር እኔ መግቢያ ላይ አብርሽና ሩታ ሲገቡ ማለት ነው እንደው እኔ ምን አለበት ቦታው ቦን ብዬ ተመኛ ሆኝ ማለት ነው። እናም ደግሞ በጣም ደግሞ ደስ ያለኝ ባርቱ ቢኖር ግሪሴሪ ፋሚሎች ለእኔ ፋሚሎች ነው የምናገረው ለሌላው አይመለከተኝም ማለት ነው። ሳይጠሯችሁ አቤት አትበሉ አንዳንዷችሁ፣ ባካችሁ በፈጠራችሁ ማለት ነው። እኔ ደስታዬም ሆነ ሐዘኔም ሆነ ለግሬስሪ ፋሚሊዎች ነው የምናገረው ማለት ነው። እና ደስ ያለኝ ባርት ቢኖር የእኔ ውድ ቤተሰቦች አብርሽ እንዴት አያችሁኝ ከሚስቴ ጋር ብሎ እቅፍ ሲያረጋት ማለት ነው። አቤ ደስታ፣ እውነት የምትወዱ ሰው እኮ ትንሽ ነገር ነው ያስደስታቸው። ብቻ በዚህ አጋጣሚ አብርሽና ሩታ በሰላም እንደመጡም በሰላም ወደ ሀገራቸው ይመልሳቸው። ፕሮግራሙን ጨርሰው ብላችሁ ደግሞ ጸሎት አድርጉ፣ በያላችሁበት በድዋ አድርጉላቸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙዙ ትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እና አንዳንድ ነገር ማያልቅ ነገር አለ ማይወራም ነገር የለ እና ለሰው ልጅ ደግሞ በዚሁ አጋጣሚ ክፉ ነገር ባትመ ለመኙር በጣም ደስ ይለኛል። ምክንያቱም እናንተ እንደዛ ተግባር ለማረግ ወይም ደግሞ ያንን ነገር ለመፈጸም ማለት ነው እናንተ ማንም አይደላችውም። ግን በሰው ልጅ ላይ እንደዚህ አይነት ክፋት ባታስቡ በ የጉራ ክፋት ራሱ እውነት፣ አንዳንዴ በክፋትም ሳይሆን ለሰው ልጅ ባላችሁ ጥላቻ ለራሳችሁ እንዲሆን ወይም ለራሳችሁ ለቤታችሁ፣ ለልጆቻችሁ እንድትመኙ አታድርጉ ማለት ነው። የሰው ልጅ ማለት ነው እኛ እውነቴ ነው ምላችሁ በሰው ቢሆን ወይም በሰው አፍ ብንተዳደር ወይም ደግሞ ሰው በተናገረንን ብንሞት ወይም ደግሞ ሰው ፎክሮብን ሩተን እንደዚህ ያደርጋተ ሩተን ገዳታለው፣ ዱባይ የእሱ አይደለም አብርሽን አንቃለው አብርሽን እንደፋለው እኔ እንዴት አድርጌ እገባለው የምትሉ ልጆች ማለት ነው፣ እዚህ ጋር ምንም አይነት መብት አታመጡ ማለት ነው። ምክንያቱም ዱባይ ማለት ቀላል ሀገር አይደለችም ማለት ነው። ሆቴል እኛ ሰራተኞች ራሱ ሆነን ማለት ነው፣ ሆቴል እንኳን እንግባ ብንባል ካለመዳማችን መግባት አንችልም ማለት ነው። ሲቀጥል ማንኛውም ነገር ብታረጉ እኔ እንጃ ካሜራ እንዳለ ማወቅ አለባችሁ ማለት ነው። ይሄንን ነገር ታረጉታላችሁ ብዬ አይደለም ልብም የላቸውም። እኔ እንጃ አንዳንድ ሰው ለአገሬን መግባት አልፈልግም፣ ህይወቴን አጣታለሁ ብሎ የሚመኝ ወይም ደግሞ ከዚች አለም እኔ ምክንያቱም ሩታ ሳትሆን ማለት ነው ወይም አብር ሳትሆን እንደዚህ የምትናገሩ ልጆች እኔ እንጃ በዚህ ምድር ላይ ህይወት ከመረራችሁ ህይወት ካስጠላችሁ፣ ያንን ህይወታችሁ እናንተ በራሳችሁ እጅ ልታበላሹ ከፈለጋችሁ ነው እንጂ በአብርሽ እና በሩታ ደግሞ የሆነ ነገር አድርጋለሁ ብትሉ፣ እውነቴን ነው የምላችሁ፣ ምንም ነገር የምታመጡት ነገር የለም። እንግዲህ እኔ እንጃ የሰው አስተሳሰቡ በጣም ነው የሚገርመኝ ማለት ነው። የፈለገ ጠላት ይሁን የፈለገ ሰው ምንም ነገር ያርጋችሁ ምንም ነገር ይበድላችሁ፣ እንደዚህ አነጋገር ደግሞ በጣም ያስጠላል፣ በጣም ይደብራል ማለት ነው። አንዳንዴ ስሜታዊ ስሜታው ይሆናችሁ ወይም ደግሞ ሰው ንጎዳለው ወይም ደግሞ የአብርሽና የሩታ አድናቂዎች አንገታቸውን አስደፋለው። እነሱ ለምን አያለቅሱም ካላችሁ እኛ እናለቅስም አይደለም፣ አሁን ማለት ነው እንደዚህ በደስታ ጊዜ ማለት ነው። እኛ እኮ ሁለት ዓመት ደፈነን ከአብርሽና ከሩታዬ ማለት ነው አብረን እየተሰደበን አብረን እየተዘቀዘቅን አብረን እናት አባታችን እየተሰደቡ ማለት ነው። ምክንያቱም በሰው አይደለም። ማንኛውም ነገር ከላይ የተጻፈላችሁ ነገር መቀበል ግድ ይላችኋል። ለአንድ ሰው ማለት ነው እድሉ ነው የሚበላው ለአንዱ ያድለዋል ለአንዱ አያድለውም ለአንዱ የሰውን ፍቅር ይሰጠዋል ለአንዱ ደግሞ የሰውን ፍቅር አይሰጠውም። እነዚህ ልጆች ማለት ነው ከላይ መጀመሪያም ሲላቸው በቃ የሰው ፍቅር ሰጣቸው ሰው እንዲወደዱ በሰው ዘንድ እንዲወደዱ በሰው ስደት ዘንድ እንዲደነቁ አድርጋቸው እንጂ እነዚህ ልጆች ምንም ያደረጉ ነገር የለም ለሚዲያ ሰው ራሱ የሆነ ቀር ስጦታ ብለው የሰጡ ነገር የለም ለምን ምክንያቱም ከመሬት የተጻፈላቸውን መውደድ እና በቃ የሰውን ፍቅር ነው የሚቀበሉት በሰውን ፍቅር ነው ውለው የሚያድሩት ማለት ነው። ሌላ እነዚህ ልጆች የፈጠሩን ነገር የለም እና በዚሁ አጋጣሚ የሰው ልጆ ናችሁ እንደዚህ አይነት መጥፎ አመለካከት ያልሆነ በቃ እራስን የሚያስወርድ ነገር ሰውኑ ሰው እንዴት እንደዚህ ነገር ያስባል እውነት በህት በወንድም ላይ ማለት ነው። እዛ አብረው እየበሉ አብረው እየጠጡ ስቀው እየገቡ ማለት ነው። እኔ እንጃ አንዳንዴ ቅንነትም ምክንያቱም ቅናት አለ አልፈርድም ግን ቅናት ይሄንን አክል ያደርጋል፣ ይሄንን አክል ያሰክራል ብዬ አላምንም። አንድ ሰው ደግሞ የሆነ ነገር በሰው ላይ ክፉ ሰራለሁ ሲል ራሱ ክፉ ሆኖ ወይም ደግሞ ራሱ ያልፈለገው ነገር ሊያረግ፣ በቃ ሰውን ገፋፍቶ እንድትና እንድንናገር ነው የምታደርጉን ማለት ነው። እኛ በነገራችን ላይ መናገር አያቅተንም እኮ እነጋገራለን። ግን ምን አለ መሰላችሁ መከባበር የሚባል ነገር፣ አንድ ሰው ቢያጠፋ አንድ ሰው ተከትሎ ማጥፋት የለበትም። እና የሩታ ወዳጆች ወይም የአብርሽ ወዳዶች ደግሞ ቢያጠፉ ሌላ ወገን ደግሞ ማጥፋት የለበትም ብዬ ነው ማስበው። ለምን ብትሉ፣ እዚህ ጋር መዋደድ መፋቀር የመሰለ ነገር የለም። ሲቀጥል፣ እያንዳንዳችሁ ጉራችሁን ባትነፉ ደስ ይለኛል። ምክንያቱም አንድ ሰው ጉራ ነፍቶ ወይም ደግሞ የተናገረውን ነገር ተግባር ላይ ለማያውል ዝም ብላችሁ ለምንድን ነው የምትደክሙት? የሰው ልጅ ተግባር ይዞ በተግባር መረጃ ሲራመድ በጣም ያምርበታል። ያለውም ነገር ደግሞ በተግባር ሲያሳይ ያምርበታል። ግን ተግባር የሌለው ነገር ወይም ሰውን ለማናደድ ሰውን ለማበሳጨት ግድ የላችሁ እኛ አንበሳጭም ማለት ነው። ምክንያቱም እራሳችሁ ያሰባችሁት ነገር ነበረ፣ ያንን ነገር ስላልተሳካ፣ ያንን ነገር ሆኖ በቦታው ስላልተገኘ እናንተም ልትጎዱም ልትቆጡም ትችላላችሁ። ነገር ግን በሰው ላይ ክፋት ማሰብ ይህንን ነገር ውስጣችሁ እኮ አምንበታል። እኔ ግራ የሚገባኝ ነገር ቤተሰቦች ማለት ነው አንዱን ነገር ያወሩ ነው ማለት ነው። ለዛኛው ወሬ ወይም ደግሞ ለዛኛው ነገር ማለት ነው ትክክለኛ ምላሽ የሆነ ነገር ስንሰጣቸው፣ እኛ ስናሻንፋቸው ማለት ነው፣ ገና ከመሬት አዲስ ነገር ፈጥረው የሚመጡ ነገር ነው የሚገርመኝ ማለት ነው እ ሰው አይሰለቸው ጠዋትም ያም ነገር ነጌም በሩታ ከነጌም ወደ ባብርሽ ነጌም ሩታን አምጥቶ የሆነ ነገር ማድረግ፣ እኔ እውነት ለመናገር ፈቶ መዘቅዘቅና መሳደብ እቺ ሞተች የሚባል ነገር እንዴት እንደሰለቸኝ ማለት ነው። በቃ ሰው እንኳን እኮ የሆነ ውጤታማ ሊሆን እራሱ እናንተ ለምሳሌ አንድ ነጋዴ ቢኖር ሁሌም አንድ አይነት የሚያመጣው ዕቃ አያመጣም። ለምን? ለምሳሌ ዛሬ ሳሙና ቢያመጣ ከነጌ ወደ ደግሞ ስኳር ያመጣል፣ ከነጌ ደግሞ ሩዝ ያመጣል፣ ከነጌ ወደ ደግሞ ባስታ ያመጣል። ለምን? ትርፋማ ሊሆን ማለት ነው፣ ለውጥ እንዲያገኝ ማለት ነው። ግን እዚህ ጋር በአንድ አይነት ወሬ በአንድ አይነት መዘቅዘቅ በአንድ አይነት ሞተች በማለት በቃ የሆነ አንዳንዴ ማለት ነው ለራሳቸው እስቲ ለውጥ እንኳን የሚባል ነገር ይሄ ነገር ከዚህ ሞድ ወታችሁ ማለት ነው እስቲ አንዳንዴ መልካም ነገር ጥሩም ነገር እንደውም ጥሩም ነገር ራሱ ባትመኙ ማለት ነው። እስኪ ከነዚህ ነገር ከቆሻሻ ነገር ወጣ ብላችሁ የራሳችሁ ሞድ በቃ በራሳችሁ ፍላጎት በራሳችሁ ፍሮፋይል በራሳችሁ ሰው ለመዝናናት ሞክሩ ማለት ነው። እና ሰው ማለት እንደዚህ ነው። አንድ ሰው ደግሞ ስታደንቁት ማለት ነው በሌላ ሰው ስም አይደለም ማድነቅ ያለባችሁ። የሌላን ፍሮፋይል ሰው ተጠቅማችሁ አይደለም ያንን ሰው ወግናችሁ ማውራት ያለባችሁ። በቃ የራሳችሁ ለምን ቆሻሻ ማይሆን ለምን አመዳ ማይሆን ለምን የፈለገ ነገር አይሆንም? ያንን ነገር ይዛት መራመድ አለባችሁ። ጀስት እንደኛው ማለት ነው። ምክንያቱም አብርሽና ሩታ ማለት ነው ቢያጠፉም ቢበድሉንም ቢሰድቡንም ሌላም ድራማ ቢሰሩ ውሸትም ቢያወሩ ከነ ሁላቸውም ነገር አጠቃለን ነው ምንወዳቸው አይደል? አጠቃለን ነው ምናደንቃቸው። ያንን ነገር እስቲ ከኛ እንኳን ተማሩ። ከአንዳንዴ ከሩታም ከአብርሽም ተማሩ መልካምነት ማለት ነው። በዚች ምድር ላይ እኔ እንጃ እንደ አብርሽና እንደ ሩታ መልካም ሰው አለ አልልም። የአብርሽና ሩታ የፈለገ ነገር ቢባሉ ቢሰደቡ ሚዲያ ላይ ወጥቶ የፈለገ አፉ ከዚህ በፊት ታውቃላችሁ አብርሽና ሩታ ከተጋቡ ፍየል አርዳለሁ፣ አብርሽና አስገድዳለሁ፣ የተለያየ ነገር እንኳን ተጠቅመው እነዛ ሰዎች ማለት ነው መጥተው ይቅርታ ካሉ በይቅርታ ማይሸነፍ ነገር የለም። እናንተ እንጂ ይቅርታ ማይገባችሁ ነገር ለሰውን ክፋት የምታስቡት በቃ የምታወሩት ካፋችሁ የሚወጣ ማታቁ በጣም ይደብራል ማለት ነው። እና ትላንትና በዚህ አጋጣሚ ማርክ በጣም ነው ያሳቀኝ። እውነቴ ነው የምላችሁ። እና መንገዱ ማያልቅም፣ መኪናው ማያልቅም፣ ሰው ማያልቅም፣ ምን ጉድ ነው ሲል በጣም ነው ያሳቀኝ ማለት ነው። በጣም ነው ያዝናናኝ ማለት ነው። እንግዲህ የፈለገ መከርበት ይችላል፣ የፈለገ መገልበጥ ይችላል። እኛ ሁሌም ወደፊት ነን። መልካምነት ለራስ ነው። መልካም